ስለ ሙስሊም እኔ አትነግረኝም። ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝም። እኔን አታስተምረኝ። አብሬ ሮመዳን ሲሆን ቁጭዬ ማታ በልቼ ያደግኩኝ ሩዝ አብሬ ተካፍዬ በልቻለሁ። በስማም ይላል ቢስሚላህ ይላል፣ አይ ዶንት ኬር። ተራማጅ ወጣት ነኝ። ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው እኛ። ስለዚህ ወንድም እየመጣህ ሻርፕ አርገሽ ምናምን አድርገሽ ነጠላ ለእርሰሽ ኦርቶዶክስ መጥና እኮ ሙስሊም ሙልጭ አርጋ ምትሰድባለች። እኔ አያቸዋለሁ አንዳንድ ጊዜ ሲኖረች ሲኖር ስክሮል ሳረክ ሲሰዳደው ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግና እየተባለ አንበሳ ይወርድላት። ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና አንድ ነጥብ ሦስት ሁለት ቢሊዮን እዚህ ይከተለዋል። እኛ ብናዋርደው አላህ ምንም ምንም እኮ እኛ እኩል ከጥፍሩ ቆሻሻ ቆሻሻ አረብ አለባይን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጥም እሰግድ አይደለም መቀመጫ አነ ኡመተ ሙሐመድ ረሱሉላህ፣ ይቅርታ አድርጊልኝ እናቴ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዶዋት ወደ ግራና ወደ ቀኝ እየተንገዳ ሙስሊም ተማሪዎች ከሆናችሁ በደንብ አድርጋችሁ ይህም መረጃ እስቲ ስሙት። ህጻናቶች ልጆች ባሉበት ትቤት አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ ኒቃብ፣ የሴኩሪቲ ኢሹ ነው እየተባለ ይገኛል። አንድም ቀን የሴኩሪቲ ኢሹ ሆኖ ኒቃብ ችግር ፈጥሮ ከነበረ እስኪ አሳዩ። ተመልክተን አናውቅም። ይህ አሉባልታ ወሬ ነው። ነገር ግን ከእስልምና ጋር ያላችሁ ጥላቻ፣ ከሙስሊሞች ጋር ያላችሁ ችግር ነው እንደዚህ አይነት ህጎች እንድታወጡ የሚያደርጋችሁ። አንዲት ሴት ክብሯን ጠብቃ ሌሎች ወንዶችንም ላለመፈተን ብላ ስትሸፋፈን የእናንተ ብልግና ደሞ ያቺን ሴት ካልተመለከትን በትምህርት ቤት ውስጥ የሚሰሩ ብዙ የሚያስጠሉ ነገሮች አሉ፣ ብዙ የሚደረጉ ብልግናዎች አሉ። እነሱን ማስቆም ትታችሁ በሙስሊም ሴቶች በኒቃብ መጣችሁ። ሌላኛው ደግሞ በጣም ግርም የሚለኝ ነገር ልክ የኛ አመት ባል ሲደርስ ፈተናውን በዛ ቀን ላይ የምታደርጉት ነገር እጅግ በጣም ነው የሚያስጠላው። ግልጽ የሆነ ጥላቻ፣ ግልጽ የሆነ መር የለቀቀ እስልምና ላይ ያላችሁን ጥላቻ ልታስተካክሉ ይገባል። ሙስሊሙ ማህበረሰብም ይህንን ፍትህ እስከሚሰጠው ድረስ እስከ መጨረሻው ድረስ ይጓዛል። አዎ ኒቃቧንም ትለብሳለች፣ ትምህርቷንም ትማራለች። ዱዓ ተአምራዊ ለውጥ ማምጣት የሚችል መግነጢሳዊ ኃይል የሰጠው መሳሪያ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አዱዓ ሲላሁል ሙእሚን ትልቅ ትርጉም አለው። ቁርአን ውስጥ አላህ በትንሽ ዱዓዎች ፍጥረት ዓለሙን እንደቀየረው ይነግረናል። አይደል? ኑህ ዐለይሂ ሰላም ህዝባቸውን 950 ዓመት ዱዓ አረጉ፣ ተቀባይነት አላገኙ። ሶስት አረፍተ ነገር ብቻ የያዘ ዱዓን ያደረጉት እንኒ መግሉቡን ፈንተስር ሶስት ቃል እኔ ተሸንፊያለውና እርዳኝ። እቺ ዱዓ አላህ ተቀበላትና፣ መሬትን አፈለቀው፣ ሰማይን አዘነበው፣ ሁለቱ ተገናኙ። ከሃዲያንም ሙሉ ለሙሉ አጠፋ። ሶስት ቃል ከውኑን ለውጠዋለች። እያሳመኑን እኮ ነው። ሰበር ዜና ሰምቷል። ኦርቶዶክሳውያንና ፕሮቴስታንት፣ እስኪ ለዚህ ነገር መልሳላችሁ አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምናላቸው አላቸው? ጥቂትን ጊዜ አለ ለወታደሮች ከእናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ፣ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት፣ ከተባለ አታገኙኝም ማለት እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት? የታገኝተው እስኪ ንጽጽር የምትሰሩ ሰዎች በዚህ ነገር ላይ መልስ ስጡና ምዕመናኑን አሳርፉ፣ እስኪ አሳርፉ። ከነብዩ አለይሂ ሰላቱ ወሰለም ውጪ ማንኛውም ሰው

ማነብይን ወስዲቂን ወሹሀዳ ወሷሊሒን እነሱ ጋር አላህ እንዲያደርጋቸው ዓለት ታደርግላቸው ይገባል። ምድር ላይ ማንም ደጋፊ የሌለው አንድ ሕፃን አስር ዓመት አስራ አምስት ዓመት ሆኖታል። ወላጆች ልጆቻቸውን ይዘው ሲዝናኑ ሲያይ እንኳ እንዴት ነው ልቡ የሚሰበረው? አባቴ ብሎ ሄዶ የሚያወራው የሚያጫውተው ማጣቱ እንዴት አድርጎ ቀልቡን እንደሚሰብረው አስቡት። የዚህ ንጻ ልጅ ልብ አላህ ብቻ ነው የሚጠግነው። ማንም ጠጋኝ የለውም።